መጣች። እኔ ጋር መታ ነገርላት አለኝ። ሄዳ ይቅርታ እንደምትጠበጥ ማቃ ሰደበችኝ። ሚኪ ከአንተ ጋር ተናገረች አልፈልግም። ቆይ አንዴ ሚኪ መጥቶ ይቅርታ አላቅም እኔ ኩሶ እንዳልሆንኩኝ ታውቃለህ። ይቻላል፣ አታውቅም። እሷም መጥፎ እንዳልሆን በቃ እየከፈተ ደግሞ ታውቃለህ። ይቅርታ ፈልጋ አይደለም የመጣችው እኔ ይሄን ልቦና ኮ ድብን አድርጎ ያውቃል። ሚኪ ከሷ ጋር ለመታረ እኔ እንድትታረቅ ነው የምፈልገው። ስራ እንድትጀምር ነው የምፈልገው። መጠቀሚያ አታድርጉኝ። አንቺን መጠቀሚያ አላደረኩኝ። ይቅርታ ልጠይቅሽ መጣች። ምን ማለት ነው? ለምንድን ነው እኮ ጥያቄ መልሽልኛ

ሰላም የተወደዳችሁ ውድ ሚኪ ፋሚሊ ቤተሰቦች፣ ሰዎች እንዴት ናችሁ? ይሄ በጣም ደህና ነኝ፣ እናንተም በእያላችሁ በሰላማችሁ ይዛለኝ። እንግዲህ በድጋሚ መልካም በዓል እላችሁ እወዳለሁ። እንግዲህ ያው ውጭ ላላችሁ ውጭ ላላችሁ ውጭ ያው እግዚአብሔር ፈቅዶ ደግሞ ቀጣዩን በዓል አብራችሁ ከቤተሰብ ጋር እንደምታሳልፉ ተስፋ አደርጋለሁ። እንግዲህ ዛሬ ያው ስለኛ ብዙ ነገር ታውቃላችሁ። ስለ እኔ፣ ስለ ጀሙ፣ ስለ ኢክሩ ያለው ነገር ታውቃላችሁ። ቤተሰብ እና ትናንትና የተለቀቀ ቪዲዮ ነበረ። ማለት ያው ማማ ጨቤ ጋ ካያችሁ የተለቀቀ የሆነ ቪዲዮ ያለ ያን ቪዲዮ ደግሞ ያው ኢክሩ ተጸጽታ ጥፋቷ ምናምን ይቅርታ እየጠየቀች ነበረና ጀሙ ደግሞ ተግባር ስታሳይ ነበረ። በዚህ አጋጣሚ ጀሙ በጣም ነው ያዘንኩብሽ። ሌላ ሰው ባለጌ ሲሆን፣ አንቺም ባለጌ መሆን የለብሽም። ምክንያቱም ያው ጥፋቱን አምኖ መጥቶ ይቅርታ ሊጠይቅ እስከመጣ ድረስ አንቺም ደግሞ ያው ጥፋተኛ መሆኑን ካወቀ ይቅርታ ካለሽ አንቺም ይቅርታ ብትቀበይና ያ ሰው ትምህርት ከጥፋቱ እንዲማር ብታደርጊ አሪፍ ነበር። እና በዛ በኩል እኔ በጣም ነው ያዘንኩብሽ። ደግሞ በዚህ አጋጣሚ ያው እንደ ታውቂያለሽ እኔና አንቺ ምንም ጥል እንደማያስፈልግ ታውቂያለሽ። እኔና አንቺ ማልገን አጋጣሚ ደግሞ እኔ ቪዲዮን ካየሁ በኋላ ያው ጥፋት አጥፍታለች ማማ ጨቤ በገር ይቅርታ ብላ መታለች ቤትስ ድረስ ነው የመጣችው ብቻዋን ደግሞ አልመጣችም። ማማን ይዛለች ያው ያቺም ህጻኗን ያገኘቻትም ልጅ ይዛለች። እና እንደዛ መታ ቤትስ ድረስ መታ ይቅርታ ስጠየቀችሽ፣ አንቺ በእሱ የእሷን ተግባር ድጋሜ አደረግሽ። አንቺ ያው ሊሰማ ይችላል፣ ግን እሷ ጥፋተኝነቷን አምና መታ ይቅርታ እስከጠየቀችሽ ድረስ አንቺ ይቅርታው መቀበል ነበረብሽ። እና በዚህ በጣም ተናድጃለሁ፣ በጣም ከፍቶኛል። እኔ የሁሉ ነገር ሳደርግ የነበረው ስራዬንም ስተው የነበረው ስራዬንም ለለቀኩበት ምክንያት ያው እናንተ እርቅ ስልም እናንተ እንድትታረቁ በእናንተ ማል ገብቼ ላስታርቃችሁ ስለፈለኩኝ ነው። በአንቺ ወገን ወግኜ እሷ ተጸጸታ መታ መጣ ይቅርታ እንድትልሽና አብራችሁ እንድትሆኑ ነው። ጥፋተኝነት ስሜት በማላች እንዳይኖር ነው እንጂ አንቺም በእሷ ይቅርታ አልቀበልም ካልሽ እሷም እንዲ እያላችሁ እንዴ ነው? እስከ መቼ ነው እንዲ ምን ዘልቀው? እኛ ጓደኛሞች ነና ምን በጣም ነው የሚደብረኝ ማለት በቃ ይቅርታ እስካች ድረስ ይቅርታ መቀበል አለብሽ። በዚህ አጋጣሚ ያው ልንገርሽ ብዬ ነው መናገርም ሲሆን እየጠርቼሽ አለው ያው እየመጣች ነው ቤተሰብ ጠርቻት አለው እየመጣች ነውና፣ በዚህ አጋጣሚ እነግራታለሁ። እናንተ ያልኳትን እንዳለን ለሷም እነግራታለሁ። ምክንያቱም ያው በዚህ መሀል እኔ ነኝ እየተጎዳ ያለሁት እኔ ነኝ። ሌላ ነገር እያደረኩ ያለሁት ብዙ ነገር ሆኛለሁ። ስራ አጥቼ ተቀምጫለሁ። ለማን ስል ለሁለቱ እንዲታረቁ ብዬ ነው። ሁለቱ ታርቀው ሰላም እንድንፈጥ ነው። በመሀላችን ሰይጣን ነው የገባው። እኔ ደግሞ ቢያንስ የተቻለኝን ነገር አድርጌ ቤተሰብ ብዙዎቻችሁ ስትፈርዱ ነበር። እኔ ላይም ሴታት ይሉና አስቱኝ እኔ መስሎ አይታየኝም። እናንተ ስላላችሁኝ አይደለም እኔ በራሴ ራሴን የቻልኩ ሰው ነኝ። በቃ ራሴ አእምሮ የሚፈቅደውና እኔ እኔ መልካም ነው ምለውን ነገር ነው ማደርገው። ከተቆጣችሁ ይቅርታ በጣም ያው መናገር ስላለብኝ ብዙዎቻችሁ ስትናገሩ ነበር። ምን ያገባን ምናምን ነበር። ሁለቱ እኔ መጣራት እንደሌለባቸው ነው የምናገረው። ሁለቱ መጣራት የለባቸውም። ቢያንስ እንኳን አብሮ ሆነው እማማ ጨቤን ብትረዳት ብታግዛ ትጠቅማታለች፣ ደም እኔ እጠቅማታለሁ አውቃለሁ። እና ያው እኔ ያው እሷም ትጠቅማታለች፣ እኔም እጠቅማታለሁ። እና ለዛ ነው ቤተሰብ ካጠፋውም በጣም ይቅርታ። እኔ ብዙ ነገር ማጥፍቼ ሊሆን ይችላል። ቤተሰብ ብዙ ነገር ማስቀየሚያችሁ ሊሆን ይችላል። እኔ ይቅርታ፣ ያው ከይቅርታ በላይ ምንም የለም። እናንተም ያው ይቅርታ ማረግ እናንተ ይቅርታ ስታደርጉ ነው ሌላ ሰው መማር ያለበትና እኔ እንድትማር ነው አሁን መጣራት ለምን አልተቀበልሽም? ይል ለጥራ ነው። በቃ ምክንያቱም እሷ እንዲ ቅርታ ካልጠየቀች በቃ አንድ ናቸው ማለት ሁለቱም በቃ ምንም አስተሳሰብ ማለት ነው። ጀሙ ትመጣለች። ቤተሰብ እናንተንም በዚህ አጋጣሚ ያመሰግናችኋለሁ። እኔ ያው ደስተኛ ነኝ በዚህ በጣም ደስ ብሎኛል። በጣም ደስ በሰላም ጾሙንም በጣም ጀሙ ከመጣች በኋላ እንገናኛለን። እየመጣች ነው፣ እንደውም እሷ ሳልዘጋ ቤተሰብ፣ በዚህ አጋጣሚ ግን አመሰግናቸዋል። እናንተ ከልብ ነው የማመሰግናቸው ካለውበት ነገር እንደወጣ ስላደረጋችሁ በጣም ነው ማመሰግናችሁ፣ ቤተሰብ ወዳቸዋለሁኝ። እስኪ ያለውን ነገር ደግሞ ከሷ ጋር እናያለን። ጃንሽ፣ አጨብጭን፣ ችግር የለውም ባጨብጭ። ሚዲያ ነው። ምንድን ነው? ጥፋተኛ ነሽ አይደለም? ያጠፋሽው ነገር አለ ተጀሙ? ሰላም፣ ካሜራማን ካሜራማን ሳይሆን ቤተሰብንም ሰላም ቢያቸው። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ምንድነው? እሺ። አይ ደግሞ ልነግርሽ የፈልገው ነገር አለ። ያው እዚህ ቤተሰብ ፊት ለፊት ነው የምነግርሽ። ምንድነው ደግሞ አንተ ምን ይዘመጣ? አንቺ መልካም ስራ ነው መስራት ፈልጊው፣ ወይስ እንደሌላ ሰው ቆሻሻ መሆን ነው ፈልጊው? እንዴት ሰው ቆሻሻ ነው መሆን ይፈልጋል? ማለት በቃ ባስተሳሰብሽ የሞትሽ ነው ወይስ ጥሩ ነገር ሰርተሽ ነው አንቺ? ሰውን ምን ነገር እኮ። እንደዛ ከሆነ ለምን ይቅርታዋ አልተቀበልሻትም? በዚህ አጋጣሚ ነው ለምን ማውራት አስፈለገ? አጭ ጥያቄ ነው የጠየኩሽ። ነው የሚያውቁት ነገር ነው፣ እነሱም የሚያውቁት ነገር ነው። የሚያውቁት ነገር እስከሆነ ድረስ ለደግሞ እ እንገርሽ አለቃሽም ግን ብዙ ነገሮኛአለሁ ለአንቺም ስል ለእማማ ጨቤም ስልም አለ። እኔ ስራዬን አልቼ ተቀምጫለሁ። ምክንያቱም አንቺ ያው ጥፋተኛ አይደል አንቺ ተጎጂ ነሽ። ግን አምነች ጥፋታ መጣችን እኔ ጋ መታ ነግሬዳታለሁ። ሄዳ ይቅርታ እንደምትጸጠትም ወደ አስተሳሰቧ ስትመጣ ጥፋተኛ እንደሆነች እና

ምን ማለት ነው? ለምንድን ነው እኮ ጥያቄ መልሽልኛ ጥያቄ መልሽልኝ። ጥያቄን ጠይቀሻለሁ፣ ጥያቄ መልሽልኝ። ለምን ማውራት አልፈልግም። ታውቃለህ ማንንም አሁን እየከፈተብህ መጥቶ ይቅርታ አላውቅም እኔ እኔ መጥፎ ሰው እንዳልሆንኩኝ ታውቃለህ። እሷም መጥፎሶ እንዳልሆንኩኝ ታውቃለሁ፣ ታውቂያለሽ። አንቺ ግን በቃ እኔ መጥፎ ሆኛ አይደለም ማንንም ማፉን በፈለገው ሰዓት እየከፈተ ደግሞ ታውቃለህ። ይቅርታ ፈልገ አይደለም የመጣችው እኔ ጋር። ይሄን ልቦና ኮድ ቡና አድርጎ ያውቃል። ከእሷ ጋር ለመታር እኔ እንድትታረቅ ነው ፈልገው። ስራ እንድጀምር ነው ከእሷ ጋር። ለምን በቃ አልፈልግም። አንቺም ወደ ቀልብሽ ተመለሰሽ፣ ይቅርታ እንድታደርጊ። ካንቺ ምን ይማሩ? ካንቺ ምን ይማሩ? ሚዲያ ምን ምን ይማር? ቤተሰብ ከኔ ምን እንደምትማሩ ልንገራችሁ። ማንም ሰው መጥቶ አፉን ከፍቶባችሁ ላይክ፣ ይቅርታ ስላት ይቅርታ ታደርግልኛለች ምናምን የሚላችሁ አይነት ሰው ከሆነ እሷ አሁን እንደዛን ነው አይነት ሰው ናት። በቃ እኔ አሁን ራሴን ራሴን ምርጫዬ፣ ብቸኝነቴ። አንተም መቅረት ትችላለህ፣ ማንም ሰው መቅረት ይችላል በእኔ ህይወት ውስጥ ትናንትና ኑር ያለው ያለሷ፣ ያለ አንተም፣ ያለማንም ገባችሁ እና እኔ ብቸኝነቴን ነው የምፈልገው። ማንንም አልፈልግም። አንተም በዚህ ነው ከዚህ ከኔ ጋር መጣል ፈልገህ ከሆነ ወይ እሺ። እኔ እኔ ደግሬ በህይወቱ ውስጥ ነው የምላችሁ ከአንዴም ሁለት ሶስቴ፣ በጣም ብዙ ጊዜ ለኔ አሁን እኮ የመጀመሪያ አይደለም። የሚክሩ የሆነ ጊዜም እሷ ለእኔ በጣም መጥፎ ሰው ናት፣ ምቀኛ ናት ምናምን ብላለች ከዚህ በፊት ቪዲዮ ላይ እና ሶሪ ምናምን ምናምንሽ ካጠፋሁ ይቅርታ ምናምን ብዬ ለምኜ ምናምን ታርቂያታለሁ አይደለ። አሁንም በግል ህይወቷ ላይ እሷ ለእኔ ምቀኛ ናት፣ እንደዚህ ናት። እሺ ችግር የለውም። ለእኔ የተሳደበችውን ቃል እናንተ ታውቁታላችሁ። ገባችሁ እና ማስረዳት ምናምን አይጠብቅብኝም። ለእሷ አይጠራኝም ምናምን አልመሰለኝም። እኔ ለእሷ መልስ ለመስጠት እዛች ጋ ቪዲዮ የሰራው ነበረ፣ ሌላ ሰፈር ማለት ነው እና አጋጣሚ መጥቼ በዛ ሌላ ቪዲዮ ሰርቼ ነው አንተ ስደውልኝ ወደ አንተ የመጣሁት እንጂ ስለ እሷ እንደምታወራኝ ባውቅ ኖሮ እኔ አልመጣ። ከእሷ ጋር መመላለስ አልፈልግም። እኔ ዘግቻለሁ ከእሷ ጋር ያለኝን ነገር። አንተ መቅረት ትችላለህ ሚኪ፣ እራሴን ደግሞ ቤት ስላባረርኳት ነው አይደለም ነግሪያቸዋለሁ እኔ ጋር ማለት ነው። እኔ ውሻ ወይ ውሻ ላረጋት ፈልጌ ምናምን አይደለም። ለእማማ ያለኝን አመለካከት ታውቃለህ፣ ለኢክራምም ያለኝን አመለካከት ታውቃለህ። ሰደበችኝ ሚኪ። ከአንተ ጋር ቤት ጠረጠረችኝ እኮ እሺ ማንንም አትፈልጊ፣ አይደለም አንዴ፣ አትደምጪ እኮ አትደምጪ። እኔ ነው ለምንድን ነው የምታደምጪኝ? እኮ እኔንም ስሚኝ፣ እኔንም ስሚኝ። ጀሙ፣ ቆይ ለምንድን ነው የማትሰሚው አንቺ የሚልሽን ሰው? አንቺም እንደዚያ ነው እንደምትሆኝ ሰዎቹ ያማችሁ አይደለም። እኔ ቤተሰብ እኔ ከዚህ በላይ ምንም ብላ አልችልም ማለት በቃ። ሰው ምን ትታረግ ነው? ብዙ ነገር ታደርግ የነበረው እማማ ጨቤ አልቀውኝ ይረሰኝ ማለት ነው። ሲጀመር ማለት እኔ የሁሉ ነገር እየተፈጠረ ያለው እኔ እነሱን ለማስተረክ ስልነው። እናንተ ብዙ ነገር ስልሆነ ነው በቤተሰብ በቃ ታውቃላችሁ እናንተ ያላችሁትን ነገር ታውቃላችሁ። ሁላችሁም በቃ አጠፋቻ እማማ ጨቤም ማጠፋቻ። ይቅርታ ልጠየቅ መጣች። ሰው ነው ተገዳሎም ይቅርታ ሊባባል ይችላል። ይሄ የማንነታችን ስልሆነ ነው። ምንም ብናደርግ ማንነታችን ልንቀይረው አንችልም። እና ማንም ስላለ ይቅርታ መጠየቅ ያለባት ሰው ካለ መታ ብጠይቃት ስለተጠጠጠችና ፈጣሪ እኮ እኛ እኮ አጥያተኛ ሆነን እኮ ነው ይቅርታ። በዚህ እንደ እኛ አጥያት ስለሰራን ሎሆሄዳ እኛ ከዚህ በላይ ምንም ማድረግ አልችልም። በቃ ማድረግ ያለብኝ ነገር አርጌ በዚህ ልክ ምንጨካከ ነው። ቤተሰብ የምሬ ነው። ልቤ እየተሰበረን ያለው ብዙ ነገር ሆኗል። በቃ ለምንድን ነው ይቅርታ? ሰው ይቅርታ ሲል ለምን ይቅርታ ማን ተቀበለው? እኔ በዚህ ያው ቪዲዮውን ታያለሽ። አ ጀሙ እኔ ላናግሪሽ ነው በቃ ይቅርታ እንድት እንድጠይቃት ነበር፣ በቃ ይቅርታዋ እንድትቀበያት ነበር የሁሉ ነገር ታደርግ የነበረው ግን የሁሉ ነገር አልተሳካልኝ። እኔ ደግሞ ወደ ስራዬ መመለስ ካለ እሚድረስ ከማማጨቤ ጋር መታረቅ አለብኝ። ይታረቃል፣ ምክንያቱም የማማጨቤ ምንም አላረገችኝም። ምክንያቱም አውቃት አለኝ፣ በቃ ተናዳ ስለነበረ ብዙ ነገር ብላኛለች። እኔ ከዚህ በላይ ምንም ማድረግ አልችልም። ቪዲዮውን ካየች በኋላ ምንም ብትይ ምንም ጀሙ፣ እኔ ጋር መጣላት ካለብሽም ተጠያይኝ እኔ ከካያቀሜ ሞክሬ ያለሁኝ ደክሜ ያለሁኝ በሚዲያ ብቻ ሳይሆን ከሚዲያ ውጭ ብዙ ነገር ሆኛለሁኝ። ያውቃሉ ብዙዎቹ ሲደውሉልኝ ነበረ የነግሬያቸዋለሁ፣ አጫወቻቸዋለሁ ቴክስት አደረግ ሲያደርጉልኝ እየመለስኩላቸው ነበረ። እና ይሄ ሁሉ ነገር ሳደርግ እናንተ ግን ሌላ ነገር እያሰባችሁ ነበር። ቤተሰብ ብዙ ነገር አውርታችሁኛል፣ ኮሜንት ስትጽፉ ምናምን። እኔ ስለ ኮሜንቱ ጉዳይ የለኝም። እኔ ምንም አይመስለኝም። በቃ ማድረግ ያለብኝ ነገር ብዙ ነገር አድርግቻለሁ። እኔ ስራ አጥቼ ተቀምጫለሁ ቤተሰብ ምንም ማለት አልችልም። እኔ ስሜታዊ ሆኜ ስለነበረ በቃ እኔ አሁን ይቅርታ ማይባባሉ ከሆነ እኔም በእነሱ ጉዳይ አልገባም። ከማማ ጨቤ ጋር ታርቄ ወደ ስራዬ መለስ ነው። እንግዲህ እኔ ምን እንደምላላ እና ቤተሰብ በቃ ለደሙ ለአውራት የነበረው ነገር ይሄን ነው። በቃ ይቅርታ ካልተቀበለች እኔ ወደ ሱቅ እንደምመለስና እንደምታረቅ ነበር ነው። ይቅርታ ማለት ደግሞ ትልቅ ነገር

እ ኧረ ምን ተሰማሽ? ምን ይላል ያን